በአዲስ አበባ ከተማ በአርሶ አደርነትና በአርሶ አደር ልጅነት የይዞታ ማረጋገጫ የምስክር ሰርተፊኬት እንዲሰጣቸው ካመለከቱ 27 ሺህ ያህል አመልካቾች ውስጥ፣ ሰባት ሺህ የሚጠጉት ያቀረቡት ጥያቄ ውድቅ መደረጉን የከተማይቱ ከንቲባ አዳነች አቤቤ ተናገሩ። የይገባኛል መብት ጥያቄዎቹ ውድቅ የተደረጉት፣ የቀረቡት ጥያቄዎች ማጣራት ከተደረገባቸው በኋላ ትክክለኛ እንዳልሆኑ በመረጋገጡ እንደሆነ ከንቲባዋ ገልጸዋል። ከንቲባዋ ይህንን ያሉት ዛሬ ረቡዕ ሚያዝያ 22 2017 በተካሄደው የአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ከምክር ቤት አባላት ለቀረበላቸው ጥያቄዎች በሰጡት ማብራሪያ ነው። ጥያቄው ያቀረቡት የንፋስ ስልክ ላፍቶ ክፍለ ከተማ የምክር ቤት ተመራጭ የሆኑት እሌኒ አየለ፣ ከአርሶ አደሮች የይዞታ መብት ጋር በተያያዘ ያሉ የመልካም አስተዳደር ችግሮችን አንስተዋል። የአዲስ አበባ ከተማ አስተዳደር የአርሶ አደሮች የይዞታ መብትን ለማረጋገጥ እያካሄደ ያለውን የመሬት ልኬት ስራ፣ የመረጃ ማደራጀት፣ የተደራጀውን የማጥራት ስራዎች የምክር ቤት አባሏ አድንቀዋል። ያቀረቡት መረጃ ትክክለኝነት ለተረጋገጠላቸው አርሶ አደሮች የይዞታ መብታቸውን የሚያረጋግጥላቸው ካርታ የማዘጋጀት ስራ በተቀላጠፈ ሁኔታ፣ በፍጥነትና በጥራት መሰራት እንደሚገባውም አመልክተዋል። የአገልግሎት ጥራትና ፍጥነት በተመለከተ አንዳንድ የመልካም አስተዳደር ችግሮች እንዳሉ ከአርሶ አደሮች እየተነሳ ነው ያሉትን እሌኒ ለዚህ ችግር መፍትሄ እንዲበጅለት ጠይቀዋል። ጉዳዩ የሚመለከታቸው ባለድርሻ አካላት ትክክለኛ አርሶ አደሮች የይዞታ መብታቸው እንዳይነፈግና ሌሎችም ያለ አግባብ እንዳይጠቀሙ እንዲያደርጉ ማሳሰቢያ ሰጥተዋል። ለጥያቄው ምላሽ የሰጡት ከንቲባ አዳነች ይህንን ጉዳይ በተመለከተ ባለፉት የከተማይቱ ስብሰባዎችም መሰል ጥያቄዎች መነሳታቸውን አስታውሰዋል። እርሳቸው የሚመሩት የከተማይቱ አስተዳደር ለጥያቄዎቹ የተሟላ ምላሽ አለመስጠቱን ያመኑት ከንቲባዋ የዚህ ምክንያቱ በአርሶ አደር ስም አላግባብ ለመጠቀም በሚደረጉ ጥረቶች ብዙ ጫናዎች የመፍጠር ሂደቶች ስለነበሩ እንደሆነ አብራርተዋል። በአሁኑ ወቅት ለጥያቄዎቹ ምላሽ ለመስጠት ስራዎች እየተከናወኑ መሆኑንና ስራው በየሳምንቱ ጭምር ግምገማ እንደሚደረግበት አዳነች አስረድተዋል። በዚህ ሂደት ውስጥ ከወረዳና ከክፍለ ከተማ የተውጣጡ ስራው የሚመለከታቸው ኃላፊዎችና ባለሙያዎች እንዲሁም የአርሶ አደር ኮሚቴ አባላት በደንብ እንዲሳተፉበት እየተደረገ መሆኑንም አክለዋል። ይህንን ተከትሎም ከልኬት እና ከወሰን ጋር የሚነሱ የአመልካቾች ጥያቄዎች ምላሽ ማግኘታቸውን ከንቲባዋ ለከተማይቱ ምክር ቤት አባላት ገልጸዋል። በየክፍለ ከተማው በተደረገ ማጣራት አርሶ አደር ሳይሆኑ የይዞታ ይገባኛል መብት ጥያቄ ያቀረቡ አመልካቾች እንደተደረሰባቸውም አዳነች በዚሁ ማብራሪያቸው አመልክተዋል። የይገባኛል መብት አመልካቾች 27 ሺህ ነበሩ። ከዚያ ውስጥ ስድስት ሺህ ስምንት መቶ ያህሉ ትክክለኛ ያልሆኑ ጥያቄዎች መሆናቸውን አጥርተን ውድቅ አድርገናል በህዝብም አስተችተናል። ከዚያ በመለስ ያሉትን ህጋዊ መብት ይገባቸዋል የሚለውን በደንብ ለይተን በየደረጃው እየጸደቀ መጥቷል ሲሉ ከንቲባዋ ተናግረዋል። ይህ የማጣራት ሂደት አንድ ወር ገደማ የፈጀ እንደነበር የአዲስ አበባ ከተማ አስተዳደር የመሬት አስተዳደርና ልማት ቢሮ ለኢትዮጵያ ኢንሳይደር አስታውቋል። በቢሮው የመብት ፈጠራና ይዞታ አገልግሎት ዘርፍ ምክትል ኃላፊ አቶ የኑሳ አደም አመልካቾች እውነተኛ መሆናቸው ከሚጣራባቸው መንገዶች ውስጥ በማመልከቻቸው በጠቀሱበት አካባቢ ያሉ ነዋሪዎች ምስክርነት አንዱ እንደሆነ አስረድተዋል። አመልካቾች በጠቀሱት አካባቢ በሚኖሩበት ወቅት የእርሻ ስራ ገቢ ግብር መክፈላቸውም እንደዚሁ በማጣራት ሂደቱ እንደሚታይ ምክትል ኃላፊው ለኢትዮጵያ ኢንሳይደር ተናግሯል። በማጣራት ሂደቱ አርሶ አደር ነን ብለው ያመለከቱ ሆኖም አለመሆናቸው የተረጋገጠባቸው እንዲቀነሱ መደረጋቸውን አቶ የኑስ ገልጸዋል። ሂደቱ ሲጠናቀቅ የአመልካቾች መረጃ ለአዲስ አበባ ከተማ የመሬት ልማት አስተዳደር ቢሮ እንደሚላክና በዚህ ላይ በመመስረት የይዞታ ማረጋገጫ ካርታ እንደሚዘጋጅም ጠቁመዋል። የአዲስ አበባ ከተማ አስተዳደር ከሁለት ዓመት በፊት ካደረገው ተመሳሳይ የማጣራት ስራ በኋላ ለ3451 አርሶ አደሮች የመሬት ይዞታ ማረጋገጫ ሰርተፊኬት መስጠቱን አስታውቆ ነበር።